ኦሪት ዘዳግም ምዕራፍ ስድስት ተራ ቁጥር አንድና ሁለት ሙሴ ለሕዝበ እስራኤል እግዚአብሔር እንዲህ ብሎ አዘዘኝ አላቸው። አንተና ልጆችህ የልጅ ልጆችህም ወገኖችህም እስራኤል በእድሜያችሁና በዘመናችሁ ሁሉ ልትወርሷት ወደምትገቡባት ምድር በደረሳችሁ ጊዜ ልታደርጓትና በጥንቃቄ ልትጠብቋት የምትገባችሁን ትእዛዝ እኔ ያስተምራችሁ ዘንድ አዘዘኝ አላቸው። እንዲህም አለኝ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ተጠብቁ ዘንድ እድሜያችሁም ይረዝምላችሁ ዘንድ አምላካችሁ እግዚአብሔር እንዳስተማር እንዳስተምራችሁ ያዘዘኝ ትእዛዝና ሥርዓት፣ ፍርዱንም አስተምራችኋለሁ አለ። ስርዓቱና ፍርዱ ትእዛዙም ይችናል። ተራ ቁጥር ሶስት እንግዲህ እስራኤል ሆይ ስማ መልካም ነገርም እንዲሆንልህ የአባቶችህም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንዲትበዙና ብዙ ሕዝብም እንዲትሆኑ አምላካችሁ እግዚአብሔር እንደ ሰማይ ከዋክብትና እንደ ባህር አሸዋ ዘራችሁን አበዘርህን አበዛዋለሁ ብሎ ለአባታችን ለአብርሃም ቃል እንደገባለት ያደርግላችሁ ዘንድ ትእዛዙን ትጠብቋትና ታደርጓት ዘንድ ህጉን ጠብቁ አለ። ኦሪት ዘፍጥረት ምዕራፍ ሀያ ሁለት ተራ ቁጥር አስራ ሰባት ላይና ኦሪት ዘፍጥረት ምዕራፍ አስራ ሰባት ቁጥር አንድ እስከ ሀያ አንድ ያለውን ከዚህ ቃል ጋር ማነጻጸት ትችላላችሁ። ተራ ቁጥር አራት እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አላቸው። ሕዝበ እስራኤል ከግብፅ ምድር ከወጡ በኋላ እግዚአብሔር ለሙሴ የነገረው አምስት መቶ ሰባው ትእዛዝ ሙሴም ለእስራኤል ልጆች የነገራቸው ትእዛዙ አምስት መቶ ሰባው ትእዛዝ አስሩ ቃላት ናቸው። ተራ ቁጥር አምስት አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ ውደድ። ውደደው አራት መቶ ሰላሳ ዘመን በግብፅ ምድር በባርነት መሰቃየትህን ተመልክቶ ከባርነት ቀንበር ነፃ አድርጎ የኤርትራን ባህር ከፍሎ ያሻገርህ ከሰማይም መና እያወረደ የመገበህ ከድንጋይም ውሃ እያፈለቀ ያጠጣህ አሕዛብንም አጥፍቶ አንተን ምድረ ርስትን እንዲትወት ያደረግን አምላክህን እግዚአብሔርን አክብረው፣ ለሕጉና ለትእዛዙም ተገዥ ብትሆን አምላክህ እግዚአብሔር ለዘላለም አይለይህም። ኦሪት ዘጽዓት ምዕራፍ አስራ አራት ቁጥር ሀያ አንድ እስከ ሰላሳ አንድ ያለውንና ኦሪት ዘጽዓት ምዕራፍ አስራ ሰባት ቁጥር አራት እስከ ሰባት ድረስ ያለውን እንደ ገናም ኦሪት ዘሁልቁ ምዕራፍ ሀያ ቁጥር አራት እስከ አስራ ሶስት ያለውንና ኦሪት ዘሁልቁ ምዕራፍ ሀያ ሰባት ቁጥር አስራ ሁለት እስከ አስራ አራት ያለውን ከዚህ ቃል ጋር አነጻጥሩት ትራ ቁጥር ስድስት እኔም ዛሬም እናንተን የማዘውን ይህን ቃል በልባችሁ ያዙ። በአይናችሁ ያያችሁትን በጆሮአችሁ የሰማችሁትን በሕይወት ዘመናችሁ ከልባችሁ እንዳይወጣ እንዳትዘነጉት አለ። በኦሪት ዘዳግም ራፍ አራት ቁጥር ዘጠኝ እስከ አስር ድረስ ያለውን አስረዳቸው። ተራ ቁጥር ሰባት ለልጆችህ አስተምራቸው። በቤትም ስትቀምጥ፣ መንገድም ስትሄድ፣ ስትተኛም ስትነሳም ይህ ነገር ተጨዋወተው ተራ ቁጥር ስምንት በእጅህም ምልክት አድርገህ ተነቀሰው እሰረው፣ በአይኖችም መካከል እንደ ክታብ ይሁንልህ አለ። ተራ ቁጥር ዘጠኝ በቤትህም መቃኖችና በደጃፍም በሮች ላይ ጻፈው ስትወጣ ስትገባ እንዲታየው። ተራ ቁጥር አስር አምላክህ እግዚአብሔር ለአንተ ሊሰጣት ለአባቶችህ ለአብርሃምና ለይስቅ ለያይቆብም ወደ ማለላቸው ምድር ባስገባ ጊዜ ያልሰራሃቸውንም ታላቅና መልካም ከተማዎችን ባወረሰህም ጊዜ ተራ ቁጥር አስራ አንድ ያልሞላሃቸውንም ሀብትን የሞሉ ቤቶችን ያልማስካቸውንም የተማሱ የውሃ ጉድጓዶችን ውሃን የተሞሉ የውሃ ጉድጓዶችን ያልተከልካቸውንም ወይንና ወይራ በሰጠህ ጊዜ በበላህና በጠገብክም ጊዜ ጥራ ቁጥር አስራ ሁለት በዚያን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሰው እንዳትረሳው ተጠንቀቅ። ተራ ቁጥር 13 አምላክህን እግዚአብሔርን ፍራ፣ እርሱንም ብቻ አምልክ፣ በስሙም ማል። ተራ ቁጥር 14 እና 15 በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋህ በዙሪያችሁ ያሉትን የአሕዛብን አሕዛብ የሚያመልኳቸውን ሌሎችን አማልክትን እንዳትከተሉ። ተራ ቁጥር አስራ ስድስት በማሳህ ምድር እንደ ፈተናችሁት አምላካችሁን እግዚአብሔርም አሁንም እንዳትፈታተኑት። ኦሪት ዘጸአት ምዕራፍ አስራ ሰባት ቁጥር ሰባት ላይ ያለውን ተራ ቁጥር አስራ ሰባት ለእናንተ ያዘዘውን የአምላካችሁን የእግዚአብሔርን ትእዛዝ፣ ምስክሩንም፣ ስርዓቱንም አጥብቃችሁ ጠብቁ። ቁጥር አስራ ስምንትና አስራ ዘጠኝ መልካምም ይሆንላችሁ ዘንድ እግዚአብሔርም ለአባቶቻችሁ ወደ ማለላቸው ወደ መልካሚቱ ምድር ገብታችሁ እርሷን ተወርሷት ዘንድ እግዚአብሔርም እንደተናገረ ጠላቶቻችሁን ሁሉ ከፊታችሁ ያወጣላችኋል። ያወጣላችሁም ዘንድ በእግዚአብሔር ፊት ቅኑንና መልካሙን ነገር አስቡ። ተራ ቁጥር 20 በኋለኛው ዘመንም ልጆቻችሁ አምላካችን እግዚአብሔር ያዘዝታችሁ ምስክርና ሥርዓቱ ፍርዱስ ምንድነው ብለው ቢጠይቋችሁ፣ ተራ ቁጥር 21 እናንተም ደግሞ ልጆቻችሁን እንዲህ ብላችሁ ንገሯቸው፣ በግብፅ ምድር በፈርዖን ባሪያዎች ነበርን፣ እግዚአብሔርም በጽኑ እጅ ከግብፅ ምድር ከባርነት ነፃ አወጣን። ተራ ቁጥር 22 እግዚአብሔርም ከግብፅና በፈርዖን በቤቱ ሁሉ ላይ እኛ እያየን ታላቅና ክፉ ምልክትን ተአምራትን አደረገ። ተራ ቁጥር ሀያ ሶስት ለአባቶቻችን ወደ ማለላቸው ምድር አግብቶ እርሷን የሰጠን ዘንድ ከዚያች ከግብፅ ምድር ከባርነት ነፃ ወጣን። ተራ ቁጥር 24 እንደ ዛሬውን በሕይወት እንዲንኖር እንዲያኖረን ሁልጊዜም መልካም እንዲሆንልን አምላካችንን እግዚአብሔርን እንፈራው ዘንድ ይህችንም ሥርዓት ሁሉ እናደርጋት እንጠብቃት ዘንድ እግዚአብሔር አዘዘን። ተራ ቁጥር ሀያ አምስት እርሶም እግዚአብሔር እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋት እንጠብቃት ዘንድ ይህችን ትእዛዝ ሁሉ ሰጠን። ይችን ትእዛዝ ምን ጠብቅ ለእኛ ጽድቅ ይሆንልናል እያላችሁ ልጆቻችሁን አስተምሯቸው።